ያችሁ ሲያምር በስመ አብ እግዚአብሔርም፣ በጣም ነው የሚያምር። ወይ ዋው! እዚጋ ሩዛለን እስኪ ለልጆቹ ልሰጣቸው ነው ቅመሱ ብዬ ማለት ነው አሁን። የምና ሰላም ሰላም፣ ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን ኤርትራውያን፣ የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምናላችሁ ልይ በያላችሁበት የእግዚአብሔር ሰላም እና ጸጋ ይብዛላችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ባለፈው አሳ በሾርት ቪዲዮ ለቅቄ ሰለሞን የሚባል አሳ ብዬ ስል ሰለሞን የሰው ስም ነው እንጂ የአሳ ስም የለውም ብላችሁ ነበር እና ዛሬ ስሰራ እስኪ ላሳያችሁ ብዬ ነው የመጣሁት። ማለት ነው እንግዲህ ከዚህ ሀገር ዳግ ሰለሞን ይባላል፣ የሰለሞን አሳ ይባላል ማለት ነው። ይሄ አሳ እንግዲህ እንደምታዩትኝ በጣም ውድ ውድ ነው፣ ለኪሎ 50 ብር 50 ዶላር ማለት ነው አሁን ይህችንን የምታዩትኝ ይሄ አንድ ኪሎ ነው አሁን ይሄ 50 ዶላር ነው የገዛሁት ይሄ የ50 ዶላር አሳ ነው አያችሁት ዳግ ሰለሞን ነው የምንለው ማለት ነው አሳ አሳ ነው ሰለሞን ነው የሚባለው ያሳው ዝርያ ስሙ ሰለሞን ነው የሚባለው ማለት ነው እና ይሄን አሳ ለመስራት ምን ግባቶች ያስፈልጉኛል መሰላችሁ ከዚህ ጋር እንደምታዩትኝ ይሄ ጋምባ ይባላል የማያቃጥለው በርበሬ ማለት ነው። ሰላጣ የምንጠቀምበት ማለት ነው። ከዚህ ጋ ያለው ማለት ነው። ከዚጋ ደግሞ ምን አለመሰላችሁ፣ መዘፍዘፊያ ሎሚ አለኝ። ጋያት ከሆነ ይሄ መዘፍዘፊያ ሎሚ አለኝ። መዘፍዘፊያ ሲባል መዘፍዘፊያ እንትና ተዛለችኝች ማን ነበረች የሚያቀርሟት መዘፍዘፊያ ትላለች እና ከዚ ጋ ሁለት ሎሚ ያለኝ ቆርጬ እዚ ጋ ዘፈዝፈው እና በደንብ አጥበዋለሁ ማለት ነው። ከዚ ጋ እንደምታዩት ሽንኩርት አለኝ። ከዚ ጋ የሀበሻ ቅመም መከለሻ ቅመም አለኝ። ከዚ ጋ ደግሞ የራሱ የአሳው ቅመም አለ ማለት ነው። ከዚ ጋ እንደምታዩትኝ ይሄ ጨዋለኝ። ከዚ ጋ በርበሬ ድልህ የኢትዮጵያ ድልህ ነው ያለኝ። ለምን በርበሬ በጣም ይወዳል። ከዚ ጋ ደግሞ የወይራ ዘይት ነው ያለኝ እኔ ማንኛውንም እንግዲህ አከደለብን የምሰራው በወይራ ዘይት ነው። ምክንያቱም የወይራ ዘይት ጤነኛ በጣም ንጹህ ስለሆነ ማለት ነው። ከዚህ ጋር ደግሞ የኩስባራ ቅጠል አለኝ። ይህም የኩስባራ ቅጠል ያስፈልገኛል። ሊወጣ ስል ነው የማደርገው። ከዚህ ጋር እንደምታዩት ቀሽን ቀሽንኩርት ልጫሉ ማለት ነው። እንደዚህ ጽድት ልታድርጌ ነው የመጣሁኝ ምክንያቱም እንዳይበዛ ቪዲዮ ጸዳ አድርጌ ነው የመጣሁት፣ ማለት ነው። አሁን ምንድን ነው ማደርገው፣ በመጀመሪያ ሽንኩርት ፈጫለሁ። ሽንኩርትና ቀዩ ሽንኩርት በመፍጫ ድቅቅ አድርጌ ፈጭና በደንብ ከቁላለሁ። በደንብ አቁላልች በርበሬውን ምኑንም አቁላልች፣ አሳውንም አጥቤ አሳያችኋለሁ ማለት ነው። እና ለጤንነታችን በአሁኑ ሰዓት ስጋ ከመብላት ይልቅ ተመራጩ አሳ መብላት ነው። ለልጆችም ለልጆች አይምሮም ሆነ ለእኛ ለትልቆቹ በአሁኑ ሰዓት አሳ መብላት በጣም አስፈላጊ ነው እና ያው እኔ በጣም ብዙን ጊዜ አሳ እሰራለሁኝ። አሳ ነው የምንመገበው፣ በጣም ይጥማን፣ በተለይ ደግሞ በርበሬ ስታደርጉበትኝ። ስለዚህ ደግሞ የእኔ ድልህ ነው የሀገር ቤት ድልህ፣ ገጠር እንደምሰራው እናቴ እንደዛ ነው የምሰራው ማለት ነው። ሽንኩርት በብዛት አደርግበታለሁ እንግዲህ እየተከታተል ሁሉንም አሳያችኋለሁ። እና ዳግ ሰለሞን ወይንም አሳ የሰለሞን አሳ ያልኩት ይሄ ነው እንድታውቁት ማለት ነው። በማንኛውም ቦታ አለ፣ ስሙ ይቀያየራን ይለዋወጣል እንጂ ይሄ አሳ የትኛውም ሀገር ላይ አለ ማለት ነው። ያችሁት በዚህ መልኩ እያቁላላሁት ነው ያለሁት። በደንብ መቁላላት አለበት ሳቁላላ አነስ ባለ ግጥማ ባለ ክብ ብረት ድስት ነው የማቁላላው። ግን አሳ በእንደዚህ አይነት ብረት ድስት አይደለም የሚሰራ። አሳ የሚሰራ በዚህ ነው። በደንብ ከተቁላላ በኋላ ወደዚህ ነው የምገለብጠው። ይሄ ዝርግ ስለሆነ ለማቁላላት ብትን ስለሚል ስለማይመቸኝ ነው ማለት ነው። የተቁላልቶ በደንብ ከበሰለ በኋላ ወደዚህ እገለብጠዋለሁ ማለት ነው። ከዛ አሳውን ከዚህ ጋር አድርጌ እሰራለሁ ማለት ነው። እንደዚህ ዘርጋ ባለ እንደምታዩትኝ አሳው ከዚህ ጋር አይውላችሁም፣ እንደዚህ በሎሚ ተዘፍዝፏል። አሳ በደንብ መታጠብ አለበት፣ በሎሚ እንደዚህ መዘፍዘፍ አለበት እና ይሄ አሳ አጥንት የለውም። ለልጆቹ በጣም የሚመች በጣም የሚጥም ጤናማ አሳ ነው። ደዛም ነው ውድ የሆነ ማለት ነው። አጥንት የለውም። እንደዚህ ጽድት አድርገው ነው የሚሸጡላችሁ። ቁማችሁ ነው የምታጸዱት ማለት ነው። ቁማችሁ ይሄን ይሄን አጽዱልን ትላላችሁ። የሚፈልግ ሰው ስተንቱን ስተ ቆዳ ምናምን መውሰድ ይችላል። የማይፈልግ ሰው ደግሞ አጸድቶ ነው የሚያመጣ። እኔ ደግሞ እዛው አጽድተው እንዲሰጡኝ ነው የፈለግኩና እንደዚህ አጸድቼ ነው ያመጣሁትኝ። እና ይሄ ለልጆቹ በጣም አሪፍ ነው፣ ምክንያቱም አጥንት የለውም ማለት ነው። አጥንት የለውም ግን ያው እንግዲህ በእንደዚህ አይነት መልኩ በሎሚ ዝፍዝፍ አርጋችሁ በደንብ ተዘፍዝፎ ይታጠባን ማለት ነው ከዛ ያው እንግዲህ አሳ በትልቅ ብረት ድስት፣ በዝርግ ብረት ድስት ነው የሚሰራው። በዚህ ይሰራ ሆይ። ይሄ በደንብ እንደዚህ ከተቁላላ በኋላ ወደዚህ ያደርገዋል። አያችሁ፣ አሁን ይሄ በደንብ ተቁላልፏን፣ ኩሌቱን ጨርሷን፣ አሁን ወደዚህ ገለብጠዋለ ሆይ። ወደዚህ ወደ ትልቁ እና ዝርግ ብረት ድስቱ ገለብጠዋለሁ። ከዛ አሳው ሁላችሁ በእንደዚህ አይነት ታጥቦ ውሃውንን ውሃ እንዳይኖረው፣ በዚህ ሶፍት ይሄ ምግብ ሶፍት የምንጠቀምበት ነው። እንደዚህ እንደዚህ አድርገን ጥፍጥፍ ብሏን ምንም ውሃ የለውም። ከውሃ ነፃ ነው። አሁን እንግዲህ ወደዚህ ይሰራዋል እና አሳ ለጤንነት በጣም ጥሩ ነው። ሁላችሁ አሳ ተጠቀሙ። በተለይ ማዳም ቤት ያላችሁ አሳ አለ፣ ማዳም ቤት አሳ ሞልቷልና ተጠቀሙ። አሳ በጣም ብዙ የጤና ግባቶች ያሉት ጤና ነው። አሳ መመገብ በጣም ጤና ነውና፣ ጤናማ ምግብ ስለሆነ አሳን የመመገብ ልምድ ይኑራችሁ። ከስጋ ይልቅ አሳን አዘውትሩ ማለት ነው። በእውነት አሳን አዘውትሩ። ይኸው ወደ ዝርጉ ድስት ገለበጥኩት ማለት ነው። ወደ አሳ መስሪያው ብረት ድስት ገለበጥኩት። በዛኛው በደንብ ካቅሏለሁ በኋላ አሁን አያቸሁት አይበተንም፣ አይሄድም። በዛኛው በደንብ ስላቁላላሁት ከዚህ ምንም ችግር የለም። አሁን እንግዲህ አሳውንን መጨመር ብቻ ነው። ከዚህ ላይ ትንሽ እሽት እሽት ካደረኩት በኋላ አሳውን እጨምራለሁ። መጨረሻ ላይ የምናደርግበት የኩስባራውን ቅጠል ነው ማለት ነው። የኩስባራ ቅጠል ሊወጣ አስር ደቂቃ ሲቀረው ላዩ ላይ ነው የሚነሰነስ። እንግዲህ ዛሬ አሳ እንዴት እንደሚሰራ እያሳየኋችሁ ነው ያለው። ሁላችሁም ትሰራላችሁ፣ ግን ያው እያንዳንዱ በተለያየ አሰራራችን እንደ መልካችን የተለያየ ነው እና ደዛ ነው ዛሬ አሳ እንዴት እንደምሰራ ላሳያችሁ የተነሳው እና ባለፈው ሰለሞን የሚባል አሳ የሰለሞን የሰው ስም ነው እንጂ የአሳ የለም፣ ሰለሞን የሚባል ብላችሁ ስላላችሁኝ፣ ያው እንግዲህ ይሄ አሳ ሰለሞን ነው የሚባል። በጣም ውድ ነው፣ ለኪሎ 50 ዶላር ነው የሚሸጠው። አሁን እዚህ ጋር እንደምታዩት ይውላችሁ፣ አሳውን ልጨምረው ነው ማለት ነው። አያችሁ አንድ ሰዓት እንዲበስል ነው ማደርገው። እሳቱን እንቀንስና አንድ ሰዓት ይቆያል ማለት ነው። እንደዚህ አድርጋችሁ ጣል ጣል ታደርጉታላችሁ፣ ምክንያቱም እንዳይፈርስኳችሁ ማለት ነው። ይሄ ቀስ ብሎ አንድ ሰዓት በአንድ ሰዓት ይሄን ውሃውን ጭርስ ርስ አድርጎ ንጥጥ ብሎ እስከ እንትን እስከሚል ይበስላል አንድ ሰዓት እሳቱን ቀንሸተዋለሁ እንግዲህ ከአንድ ሰዓት በኋላ ደግሞ አሳያቸዋለሁ ያችሁ የበሰለ ነው አያምርም በጣም ነው የሚያምረው ዋው ይህ ገና አልጨረሰም፣ እየበሰለ ነው። በጣም ነው የሚያምር። ዋው! በእውነት እንዴት እንደሚጥም አትጠይቁ። ስለዚህ ሁላችን እንደዚህ እንሰራለን። አያችሁት? ደስ እንደሚል ከለሩ ምኑ፣ በጣም ነው የሚያምር። አሁን እየጨረስኩ ነው። እዚህ ጋር የመጨረሻ ምንድን ነው የማደርገው፣ የኩስ ባራ ቅጠል እንደዚህ ያደርግበታለሁ። ያችሁ የኩስ ባራ ቅጠል እንደዚህ ነው ሰነስፈታ። ይሄን አስር ደቂቃ እንደዚህ ክድና ድርጊት ተዋለው ከዛ እንግዲህ ብትፈልጉ በሩዝ ብትፈልጉ በዳቦ ፈለጋችሁት የምግብ እንትን መመገብ ትችላላችሁ። ያችሁት አሁን ይሄን አስር ደቂቃ እንደዚህ ዝግት አድርገተው ና ከዛ አስር ደቂቃ በኋላ ጠፋዋለሁ ማለት ነው። ከዛ ተጠቀመው መመገብ ነው። እንግዲህ ይሄ አበቃ፣ የመጨረሻው ናብለው በዚህ ላይ አብቅቻለሁ። ውድ የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾች ይህን ቪዲዮ ከቻላችሁ ሼር አድርጉልኝ። ያው እንደምታውቁት ቻናሌ ቂሊንጦ ውስጥ ገብቷል ማለት ነው። በጣም ብዙ ስትራክስ ለመጣበት የተወሰነ ጊዜ ተዘግቶ ነው እየተከፈተና አሁን በቃ እይታ ምንም የለውም ማለት ነው። እይታ የሚባል ነገር የለውም። ሁሉም ነገር ቀዝቅዟን እና ብትችሉ ብትችሉ ላይክ አድርጉልኝ፣ የምትችሉ ሸር አድርጉልኝ። ያው እኔ ሸር ማድረግ ስለማልችል ሸር ስለማላደርግላችሁ እሷ መች ሸር ታደርግልናለች ብላችሁ አትበሉ ማለት ነው። እንግዲህ በያላችሁበት የእግዚአብሔር ሰላም እና ጸጋ ይብዛላችሁ። ሁላችሁም እንግዲህ እየሰራችሁ ብሉ። አሳ ለጤንነት በጣም አሪፍ አሪፍ ነው። በተለይ ደረጆቹ አይምሯቸው ብሩህ አይምሮ እንዲኖራቸው ያደርጋል። ስለዚህ ስጋ ከመብላት አሳን አዘውትረን ብንበላ አሪፍ ነው ብዬ እላለሁ። ሰላም ሁኑልኝ። በአዲስ ቪዲዮ እስከምንገናኝ ባይ ባይ